አምስት ቁጥር ላይ ሴቭ አድርግ ያለው ከዚህ በኋላ አይጠፋ ማለት አይደለም። ሬጅስትሬሽን ስትቀይሩ ወይም ደግሞ ኪቦርዱ በርቶ ሲጠፋ እዚህ ጋር ሰራችሁ ቮይስ ይጠፋል። ሰላም ቤተሰቦች፣ እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ ፋይሎች እና ሪትሞች መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ የቲክቶክ አካውንቴን እዚህ ጋር አደረግላችኋለሁ። እዛ ላይ ኢንትሮ እና ብሪጅ እየሰራው ስለምለቅ እዛ ላይ ገብታችሁ ማየት ትችላላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁት ዛሬ ሁሉም ኪቦርዲስቶች ማወቅ ያለባቸውን ስለ ሬጅስትሬሽን ስለ ቮይስ ሬጅስትሬሽን እዚህ ጋር ሬጅስትሬሽን ባለፈው ቴሌግራም ቻናሌ ላይ ለቅቄያለው። እንዲሁም ደግሞ እናንተ ከሌላ ቦታ ሬጅስትሬሽን አምታችሁ መጠቀም ስትፈልጉ ግዴታ ማወቅ ሁሉም ሰው ቢያውቅ የተሻለ ነው ያሰብኩትን ሀሳብ ነው ዛሬ የምነግራችሁ። እዚህ ጋር እንደምታዩት ሬጅስትሬሽን አለ፣ የራሴ የኪቦርድ ሬጅስትሬሽን አለ። እዚህ ጋር ሬጅስትሬሽን አለ፣ የራሴ ኪቦርድ እና ብዙ ልጆች ሲጠይቁ ነበረ። ምንድን ነው ስለ ሬጅስትሬሽን የሆነ የተወሰኑ ነገሮች፣ ምንድን ነው አንደኛው ሁሉም ሬጅስትሬሽን ከቴሌግራም ላይ ያወረዳችሁት፣ ከሌላ ሰው የወሰዳችሁት ሬጅስትሬሽን ሁላ አመታችሁ ኪቦርዳችሁ ላይ መሞከር ተገቢ አይደለም። የራሳችሁን የኪቦርድ ሞዴል ሳታቁ ማለት ነው። ለምሳሌ ይሄ የኔ 970 ነው። የ950 ኪቦርድ ቮይስ ሬጅስትሬሽን አምትች እዚህ ጋር ብጭን ይሰራል። ምክንያቱም 970 ከ950 ስለሚበልጥ ማለት ነው። እዚህ ላይ ያሉ ቮይሶች እንዳለ 950 ላይ አሉ። ስለዚህ አምጥቼ የዘጠኝ ሀምሳ ሬጅስትሬሽን እዚህ ላይ መጠቀም ይችላለሁ። ምንም ሚጎልብኝ ነገር የለም። ግን ችግሩ ያለው ምንድ ነው? የዘጠኝ ሰባ ሬጅስትሬሽን ቮይስ ዘጠኝ ሀምሳ ላይ ወስጄ የዚህን ሬጅስትሬሽን ቮይስ ዘጠኝ ሀምሳ ላይ ወስጄ መጠቀም ነው ችግሩ ማለት ነው። ለምሳሌ አንዳንድ የተወሰኑ ያው ሲስተሙ አብዴት ሆኖ ስለመጣ የኪቦርድ ከዘጠኝ ሀምሳ ይበልጣል ማለት ነው። ስለዚህ ከዛ ይህ ዘጠኝ ሰባ እንዳለ ሆኖ የ975 ደግሞ ከዚህ የተሻሉ ናቸው ቮይሶቹ። ቮይሶቹ እዚህ ጋር ድራሞቹ ሪት የሚሰሩበት ድራሞች ምናምን የተለያዩ ናቸው። ስለዚህ ይህ ነገር ከግንዛቤ ውስጥ አስገበታችሁ ሬጅስትሬሽን ብታወርዱ፣ መጀመሪያ እዚህ ኪቦርዳቸው ላይ ከመምጣታችሁ በፊት ያ ሬጅስትሬሽን ለምን ኪቦርድን የተሰራው የሚለውን ነገር ማየት አለባችሁ ማለት ነው። ለ95 የተሰራ ረጅስትሬሽን 95 ላይ ወስዳችሁ ስትሞክሩ ላይሰራ ይችላል። አንዳንድ ቮይሶች ለምሳሌ እቺ ሲንዝ አሁን ለምሳሌ 1984 ሲንዝ የሚለው 950 ኪቦርድ ላይ የለም፣ 950 ኪቦርድ ላይ የለም። ስለዚህ ወስዳችሁ ብትሞክሩት አይሰራላችሁም። አሁን ወስጄ አሳያችኋለሁ። ለምሳሌ ይህኛው ሬጅስትሬሽን ምንድነው የመጀመሪያው 1984 ሲንዝ እና ሰው ልጅ ነው የሚለው ይህንን ቮይስ 950 ኪቦርድ ላይ ወስጄ አሳያችኋለሁ። አሁኑ ነው ማለት ነው ከዛ እዛ ላይ ሰራ ላይ ሰራ የሚለውን አሳያቸዋል በዛው ማለት ነው። እዚህ ጋር እንደምታዩት ኪቦርዱ 950 ነው። ቅድም 970 ኪቦርድ ላይ ያሳየዋቸው የቮይስ ኮምቢኔሽኖች እዚህ ላይ አንደኛው ብቻ ነው የሚሰራው ማለት ነው። ስለዚህ 970 ከ950 ስለሚበልጥ ማለት ነው እንዳያችሁ 950 ኪቦርድ ላይ ቮይሱ አይሰራም ማለት ነው። ስለዚህ እናንተ ሬጅስትሬሽን ከመጫናችሁ በፊት ኪቦርዳችሁ ሞዴሉ ማወቅ እንዲሁም ደግሞ ሌተስት ኪቦርድ ነው የሚለውን ማወቅ አለባቸው። አሁን ለምሳሌ የሬጅስትሬሽን የኔ ለ97 ጠቀመዋለሁ ለ975 ጠቀመዋለሁ፣ ለኤሴክስ ቤቶች ጠቀማለሁ። ኤሴክስ ኪቦርዶች እነሱ ላይ ይሰራል። ግን ችግሩ 950 እና ከዛ በታች ያሉ ኪቦርዶች ላይ አንዳንድ ቮይሶች ቅድሚያ እንዳሳያዎቹ እነሱ እና ድራሞች እራሱ የሉም። ሪትም ምናምን ላይ የተሰሩት ሪትሞች ዛስስ ድራሞ ብልሽት ይላል። ስለዚህ እንደዚህ ነገር ከግንዛቤ ብታስገቡ አሪፍ ነው። የመጀመሪያው ይሄ ነው ማለት ነው። እሺ፣ ሁለተኛው ደግሞ ምንድን ነው እዚህ ጋር ያሉት ቮይስ ሬጅስትሬሽኖች ካልተመቻችሁ፣ ለምሳሌ እዚህ ጋር ያሉ ሬጅስትሬሽኖች ካልተመቻችሁ፣ ከዚህ ጋር ከዋንታች ሲቲንግ ላይ አመታችሁ አንዳንድ ቀይራችሁ እዚህ ጋር ሴቭ ታረጉትና ከዛም በኋላ በማግስቱ ስትመጡ ያ እዚህ ጋር ሬጅስትሬሽን ላይ ሴቭ ያረጋችሁት ቮይስ የለም። ከዛ እንደ ወጀ የመጀመሪያው ላይ ሬጅስትሬሽን ሲጭኑ የነበረው ቮይስ ነው ተመልሶ የሚመጣው ማለት ነው። ያ ችግር ለምንድን የሚፈጠረው የሚለው ነው ማሳያችሁ፣ የብዙዎች ልጆች ችግር እና የጠየቁኝ ስለሆነ ማለት ነው። አሁን እዚህ ጋር ካሉት ያሉት ቮይሶች ሬጅስትሬሽኑ እንዳለ ሆኖ አሁን ለምሳሌ እኔ እዚህ ላይ ያሉት ቮይሶች ካልተመቸኝ ለምሳሌ ይሄ ይሄ ሬጅስትሬሽን እንትን ምንድን ነው ስትሪንግ ካልተመቸኝ መቀየር እችላለሁ። ከዋንተ ሴቲንግ ላይ ወይም ደግሞ እዚ ውስጥ ገብቼ ማለት ነው ሚክስ አረጋለሁ። ግን ላሳያችሁ ለእናንተ ማለት ነው እዚጋ አምስት ቁጥር ላይ አምስት ቁጥር ላይ ይሄ ስትሪንግን ያለው ከዛም በኋላ አልተመቸኝም እና እዚጋ ከዋንተ ሲቲንግ ላይ እችኛ ቮይስ አለች እችም ቮይስ አምስት ቁጥር ላይ ማጸር ፈለግኩ እና ምን እንደማድረግ ላሳያችሁ። ሚሞሪ አረጋለሁ። ከዛ ሴቭ አረገዋለሁ። አሁን ይሄ አምስት ቁጥር ላይ ሴቭ አድርግ ያለው ከዚህ በኋላ አይጠፋ ማለት አይደለም። ሬጅስትሬሽን ስቀይሩ ወይም ደግሞ ኪቦርዱ በርቶ ሲጠፋ፣ እዚህ ጋር ስራችሁ ቮይስ ይጠፋል። ስለዚህ ምንድን ነው ማድረግ ያለባችሁ? እዚህ ጋር አምስት ቁጥር ላይ ሴቭ ካደረጋችሁ በኋላ እዚህ ጋር ገብታችሁ እዚህ ጋር ሁለቱን ትነኩና እዚህ ጋር አምስት ቁጥር ላይ ጠፋ። ከእንደገና ላሳያቸው የሆነ ከዛም በኋላ ሴቭ ሆኗል ይለኛል፣ ግን ውስጥ ሬጅስትሬሽኑ ላይ አልተመዘገበም ማለት ነው። ስለዚህ እሱን እዚህ ጋር ሁለቱ ነካለው። ከዛ ይሄን ሬጅስትሬሽኑ ምንድን ነው በአንድ የሚለው ነው ማለት ነው። ይሄን ነገር ይሄን ሬጅስትሬሽን ቴሌግራም ለቅ ያለው ቻናል ላይ ገብታችሁ ማየት ትችላላችሁ። ከዛም በኋላ እዚህ ሁለቱ ነክች ገባና እዚህ ጋር አችኛዋ ሬጅስትሬሽን አለች፣ በአንድ የምትለው ማለት ነው። እሷ ላይ ነው ሜኑ እዚህ ጋር ሬጅስትሬሽን ላይ እንዲመዘግብልኝ ማለት ነው። ሜኑ የሚለውን ነካለው። ከዛ ሴቭ አድርገዋለሁ ማለት ነው። አሁን እዚህ ጋር ያለውን ቮይስ እንዲቀይርብኝ እኔ ስለማልፈልግ እንደዛ አላደረገውም። ስለዚህ ሴቭ የሚለውን ትነኩና ስም ይመጣላችኋል። እዚህ ጋር ስም መቀየር አይጠበቅባችሁም ራሱ ሬጅስትሬሽኑ እንዲሆን ከተፈለገ ማለት ነው። ስለዚህ ኦኬ ነው የምትሉት ማለት ነው። መቀየር ስላልፈለግኩ ነው። ስለዚህ በዚህ መንገድ ካረጋችሁ በኋላ ኪቦርዱ በራ ጠፋም፣ ሌላ ሬጅስትሬሽንም ብቀይሩም ያቺ ቮይስ እዚህ ጋር ሬጅስትሬሽናችሁ ላይ ትኖራለች ማለት ነው። አሁን ለምሳሌ እዚህ ጋር አምስት ቁጥር ላይ ሴቭ አድርጌዋለሁ ሌላ ሬጅስትሬሽን ቮይስ ቀይሬ ላሳያችሁና ይጠፋ አይጠፋ የሚለውን ላሳያችሁ። አሁን ሌላ ሬጅስትሬሽን ልቀይር ነው። አሁን ሌላ ሬጅስትሬሽን ቀይሬያለሁ። እዚህ ጋር ይታያችሁ አለ የመጀመሪያው ይሄ ነበረ። ከዛ ሌላ ሬጅስትሬሽን ቀይር ይኸው መጣች ማለት ነው። ከዛ እነዚህ አምስት ቁጥር ላይ ሌላ ቮይስ ነው ያለው። ከዛ የቅድሞ ሬጅስትሬሽን ላምጣ በአንድ የሚለውን ያው መጣ። አምስት ቁጥር ላይ ሴቭ አልተደረገ ማየታች ታላ። ስለዚህ ይሄን ነገር ሁለተኛ ሁላችሁም የጠየቃችሁኝ ነገር እንዲሁም ደግሞ ያልገባችሁ በሬጅስትሬሽን ጉዳይ እንደዚህ ነገሮች አርጉ። በዚህ መንገድ ይስተካከላል ማለት ነው።